ስለዚህ እዛ ጸአት ላይ በኃጢያት ምክንያት የወደቀው ማንነትን ለማንሳት እግዚአብሔር ዘፍጥረት ምዕራፍ 12 ላይ ወደ አብርሃም ህይወት ገብቶ ክርስቶስን በርቀት ለማምጣት እግዚአብሔር አምላክ በይስሐቅ በኩል የምድር ወገኖችን ሁሉ ከኃጢአት ማንሳት የሚባለውን ዓላማ አለሞ ወደዚህ ሰው ህይወት እንደመጣ መጽሐፍ ቅዱሳችን ይናገራል። ይሄ ዓላማ ተራ ዓላማ አይደለም። ደካማ ሰፈር እግዚአብሔር አንድ ብርቱን ነገር በሩቅ እያሰበ ነበር ያለውና ና ሳስብ ይደነቃ አለው። ድክም ያለን ማንነታችሁ ላይ እግዚአብሔር አብሮ አይደክምም። አሜን፣ ነው። ይህ ማሰብ አለባችሁ። እግዚአብሔር ባላችሁበት ሁኔታ አይደለም ማለት ብዙ ጊዜ እናገራለሁ። አስተውላችሁኝ ከሆነ እግዚአብሔር ሲመጣ ድካሜን አላጋባበትም። ነገር ግን በአንድ ነገር እርግጠኛ ነኝ፣ ብርታቱን ያጋባብኛል፣ ምህረቱን ያጋባብኛል፣ ችሎታውን ያጋባባችኋል። ክብር ለእግዚአብሔር ይሁን። አጠገባችሁ ያለውን ተስፋ አለህ ብሎት የመነሳት ተስፋ አለ። ክብር ለእግዚአብሔር ይሁን። ሀሌሉያ። እና በጣም የሚገርመው ነገር የዘጸአት መጽሐፍ ያው ቃል አስተርጓሚው ራሱ መውጣት የሚል ሀሳብን ስለሆነ የሚሸከመው ዘጸአት ማለት መውጣት ነው። እንግዲህ ስለ መውጣት ስናስብ ኬት ነው የወጡት ብለን ስንጠይቅ ከግብጽ ነው የወጡት። የፈርዖን አገዛዝ ብቻ በሚሰለጥንበት የእግዚአብሔር መልክና ልጅነት የሚባል ቁንጅናን ተቀምታችሁ እንደ ባሪያ የምትተረጉሙበት ስርዓት ብቻ የሚቀነቀንበትን አንድ ሲስተም እግዚአብሔር አምላክ እዛ ውስጥ የሚሰቃይን ማንነት ያለ መልኩ መልክ የለበሰ የእግዚአብሔር በማይመስል ስርዓት ውስጥ እየደከመ ያለ አንድን ማንነት ነት ማውጣት አስቦ እግዚአብሔር አምላክ በሙሴ በኩል ወደ ግብፅ ሲገባ ትመለከታላችሁ። ወደ ግብጽ ገብተው አወጣ የሚለው ብዙ ሩቅ አይሆነባችሁ። ልክ በአዲስ ኪዳን ጥላው እናንተ ራሳችሁ ናችሁ። ወንጌል ሲያገኛችሁ ማናችሁም በክብር ቦታ አልነበራችሁም። አብዛኞቻችሁ በአለም ኃጢአት ወድቃችሁ ነበረ። ከብርሃን ርቃችሁ ነበረ። ከጨለማ ጋር ድብን ያለ ፍቅር ይዞን ነበረ። እግዚአብሔር አምላክ ሲያገኘን ጤና ቢስ ነበር፣ አግኝቶ ነው ጤና የሰጠን ክብር ለጌታ ይሁን ማለት የእግዚአብሔር ስርዓት በማይቀናቀንበት የእግዚአብሔር አገዛዝ ትኩረት በማይሰጥበት የህይወት ልምምድ ውስጥ ነበራችሁ ወንጌል ሲያገኛችሁ ልክ እስራኤልን ግብፅ ውስጥ እንዳገኛት እኔና እናንተንም በአለም ውስጥ ነው ያገኘን ግብፅም የራሷ ገዢ እንደነበራት ሁሉ እቺም የወደቀችው አለም የጨለማው አለም ገዢ የሚባል ምንነበራት አገዛዝ ነበራት ከ አንድ ጨለማ እንደገናም ከአንድ አገዛዝ እግዚአብሔር አምላክ በወንጌል ብርሃን በኩል አውጥቶናል የብሉይ ኪዳን አክተር ሙሴ እንደነበረ ከግብፅ የማውጣትን ሚና እንደተጫወተ ቅዱስ ኪዳኑ አክተር ክርስቶስ ኢየሱስ ነው። ክብለ እግዚአብሔር ይሁን። ለዚህ ነው ብዙ ነገር የሚያመሳስላቸው ሙሴና ክርስቶስን የሚያመሳስላቸው ብዙ ነገር ስለነበረ፣ ክብል ለኢየሱስ ይሁን። ሳሙኤል ሲባል ዝም ብላችሁ በግድፉ ገባ ብለን የምንለፈልፈው አቋም እንዳልሆነ እንዲገባችሁ ፈልጌ ነው። ከዛ በኋላ ልባችሁ ይነሳል። ዛሬ የምትጸልዩ ብቻ ሳትሆኑ ጸሎትን ከመቀበል ትጀምራላችሁ። ማለት እኔ ለመሰማት አልጸልይም። ክርስቶስ ከተሰማበት ጀምረን ነው የምንሰማ። ሜን ናቸው ወደ መሰማት አታድጉም። ከመሰማት ነው የምትጀምሩት። እሺ ምን ማለቴ ነው? ልጅ ወደ መሆን አታድጉም። አደለ ጌታ ስታገኙ ልጅ ከመሆን ነው የጀመራችሁት። እሺ ልጃችሁ እንደ ተወለደ ጡት የሚጠባው ጣት ለብያ ላይ ሊያበቅል አይደለም አይደለ? የተሰጠው ሊያሳድግ እንጂ ሊያበቅል አይደለም። ስለዚህ ያልሆንከውን አትፈልግም በጸሎት የሆንከውን ግን የመቀበል መለማመድ፣ መጠጋጋት፣ መረከብ፣ ማጣጣም የሚባል ነገር ይሆንልሃል። እንደዚህ አይነት ነገር ፈዘህ ተሰማል ለሁነክ ነው ፊታቸው ዛሬ ያምራል። ክብር ለጌታ ይሁን። ሃሌሉያ ክብር ለኢየሱስ ይሁን። አሜን ናችሁ። ስለዚህ ህዝቡን ነፃ እንዳወጣ ሁሉ ልክ በአዲስ ኪዳንም ያንኑ ስራ ነው የሰራው። እግዚአብሔር አምላክ ካወጣ በኋላ አላወጣው ማንነት ቀጥሎ የህግን መጽሐፍ ነው የሰጣቸው። ምክንያቱም የነበርክበት ቦታ የሚሰራብህ የፈርዖን አገዛዝና አደራረግ ከሆነ፣ ካወጣ በኋላ የሚሰራብህ ያወጣህ ፈቃድና አሰራር ስለሆነ ቦታው መተካት ያለበት እግዚአብሔር አምላክ ከግብፅ ያወጣውን ማንነት ምን አደረገው? ህግን በመስጠት ለወጣለት አላማ የሚያነቃውን ትምህርት በህሊናው ላይ ሲያስቀምጥ ትመለከታላችሁ። ያ ብክነት አልነበርም። አርባ ዓመት እስራኤል ታቦት ያወቀበት ነው። ይህ ቶራ መጽሐፍ የተቀበለበት ነው። እግዚአብሔርህ ማን ነው ተብሎ ቢጠየቅ ግራ ሳይገባው የሚናገርበትን ኳሊቲ ያገኘበት ትልቅ ምዕራፍ ነበር። ክብር ለእግዚአብሔር ይሁን። አሜን ናችሁ። ይሄ ነጻ አውጪው መለኮት ምን ይወዳል የሚለውን ነገር ለሰዎች አእምሮ ቅርብ አድርጎ ያስረዳ መጽሐፍ ነው። ምክንያቱም ነፃ አውጪው እናንተ ጋር ለምን ጉዳይ ነፃ እንዳወጣችሁና ባህሪውና ፍላጎቱ በዘመናችሁ ላይ ምን እንደሆነ የማታውቁ ከሆነ የበቀደም ጥላችሁ ከሴጣን ጋር ይሆናል። የአሁኑ ጥላችሁ ግን ከነፃ አውጪው ጋር ይሆናል። እስራኤል ሁለት ቦታ ተጣልቷል። ከፈሮን ጋርም ጥል ነበረ። እንደገና በዛ አርባ አመት መንገድ ላይ ደግሞ ከነፃ አውጪው እግዚአብሔር ጋርም ባለ መግባባት ጥል ላይ ነበረ። ትልቁ አደጋ ይሄ ነው። ነፃ አውጪውን መጋ ለመጋጨት ከመለኮት ጋር የተዛነፈ ህይወት ይዞ በቤተ ክርስቲያን መመላለስ ይህ ትልቅ ድካም ነው። እዚህ አምጥቶ ያዛነፈ ክፉ የተመታ ይሁን ራሜን ብሎ ባካችሁ፣ ክብር ለእግዚአብሔር ይሁን። ይህ በጣም መሰረታዊ ነገር ነው። አሁን የነገርኳቸው ያለሁት ነገር በጣም አደገኛ የሆነ ልንጠነቀቀው የሚገባን ጉዳይ ነው። ሰው ቅሞ መርቅኖ ሰክሮ መበሳጨት ምናምን ጥሩ ነው። ባይብል ይዞ እየዘመረ ግን እንደገና ከባይቢሉ ባለቤት ጋር አለመግባባት ግን አደገኛው ስህተት ነው፣ አደገኛ ውድቀት ነው። እዚህ መጥቶ ከመሳት ሰማይ ይጠብቃችሁ። መንፈስ ቅዱስ ክብር ለሱ ይሁን። ለመጽሐፉ ስርዓት ለነጻ አውጪው ባህል ስላነቀ፣ ሃሌሉያ! ክብር ለጌታ ይሁን። አሜን ናችሁ። እንግዲህ እስራኤል ህጉን አውቋል። የግብፅን ስርዓት ሳይሆን የመለኮትን ፍላጎት የሚያስረዳውን መጽሐፍ አንብቧል። ከዛ በኋላ እንግዲህ ነንበርስ የሚባለው መጽሐፍ ታውቁታላችሁ። ዘሁልቁ የሚባለው መጽሐፍ ነው። አደራደሩን እየነገር ኳቸው ዘፍጥረት አወራው፣ ዘጻት አወራው፣ እንደገና ዘለዋውያን አወራው። አሁን ይደርሻለሁ ዘሁልቁ ቁጥሮች ነንበር ማለት ነው። ያው በእኔ ቋንቋ ፉል ኦፍ ፖቴንሻል ነው ብያለው። እያንዳንዱ እስራኤል ማንነቱን በደንብ የተወራበት ነው። ምክንያቱም አሁን ባርነት እሱ ላይ የለም። አሁን ጭቃብኪነት እሱ ላይ የለም። አሁን ተራነት የለም። አደ አደለም፣ የጸለየ ገብቷቸዋል። አደለም የዘመረ አደለም የተቀባ ሰይጣን እየገባበት ዛር ያለበት ቡዳ ያለበት ጠንቋይ ሁሉ ከጨፈነ የሚያየው ያንን ባሪያ መልክ አደለም፣ ንጉስ ነው ያየው ዚላቸዋል እዛ መጽሐፍ ላይ ታዋቂ ጠንቋይ አለ በለአም የሚባል የሰውየ ሁለት ቋንቋ ሁሌ ይናገራል። አየሁ ሰማሁ የሚሉት አማርኛዎች አሉት። ምን አየ ካላችሁት የሚደንቅ ነገር ነው የሚያወራው ድንኳኖችህ ምንኛ ያምራሉ ይላል። የሚገርም ነገር ነው። ገና እኮ ገብቶ አልደኮነ መንገደኛ ማንነት ነው ያለው እንዲ አንተ ተጠቅ ለሰማይ ገብቶ ህጉን አውቀ መንገድ ጀምር እንጂ ታምራለህ። አልገባም ስራ ዝም ብለኮ አልገባም። አልወረሱም እኮ ርስታቸውን ገና አልተገናኙም። ግን እንዴ ሲያያጨው ያምራሉ። ያማርከው ደሞዝ ይወጣል። ገና አይደለም አይደለም። ደሞዙ ደሞዝ የሚሰጠው ስራም በሌለበት ታምራለ በጉለታችሁ ላይ እግዚአብሔር አምላክ ደመናውን ያጠላል። ክብር ለእግዚአብሔር ይሁን። ስለዚህ የጻድቁን ሞት እኔ ምን ልበል ሲል ታያላችሁ። እኔ ልሙት ሲል ትመለከታላችሁ። የዚህ ማህበረሰብ ኑሮ አይደለም ሞቱ ያሳሳኛል ሲል ትመለከታላችሁ። ይህ ማወቅ አለባችሁ። የቤተ ክርስቲያን መልክ የሚያጠፋው ማን ነው ካላችሁ፣ የተዛነፈ አተያይ እና ስፍራ ያለቀቀ የቅዱሳን ቁመና ነው። ግብፅ እያለህ ቁንጅና አይታይም። ከታየ የሚታይልህ ባርነትህ ነው። ከወጣ በኋላ ግን እውነቴን ነው የሚላችሁ ሰው እየተበሳጨ ሊሰድብ ይችላል እንጂ በኑሮ ዘይቤህ ይቀናል። አልገባችሁም። እዚች ሀገር ላይ እንኳን ወደ እኛ የዘነበው ስድብ እኮ ብትፈልጉት አታገኙትም። እውነት ነው ምላችሁ አታገኙትም። ሲደጋገም እውነት እንዳይመስላችሁ። አሜን። በላንተ ክብር ለእግዚአብሔር ይሁን እና በለዓም ያለው ምንድን ነው? በቃ ድንኳኖች ምንኛ ያምራሉ። ቀጥሎስ ምናየ አየ ስትሉት ከያዕቆብ ኮኮብ ይወጣል ይላችኋል። ደሞ ሰማለሁ ይላል። ምንድን ነው የምሰማው ተብሎ ሲጠየቅ በመካከላቸው የንጉስ እልልታ ሰማለሁ ይላል። አሁን የባርነት ህይወት አይደለም የሚሰማው፣ የተሸናፊነት ህይወት አይደለም የሚሰማው። የመንገስ ድምጽ ይሰማል፣ የአሸናፊነት ድምጽ ይሰማል፣ የመግዛት ድምጽ ይሰማል። ወደ ግዛታችሁ ገባችሁ። ሃሌሉያ! ይሄ ማመን አለባችሁ በህይወታችሁ ላይ። ክብር ለእግዚአብሔር ይሁን። ይህን ነው የሚናገሩ በቃ አየውት ነው የሚለው። እስራኤል ገብቶ ሳይነግስ መንገደኛው ጨለማው አየለት። ይሄ በቃ በዚህ መንገድ ከደረሰ አለ አሜን ነው። ወደ ባህርነት አይደለም የሚሄደው ወደ ውድቀት አይደለም የሚሄደው። በዚህ ስርዓት ከቀጠለ እስከ ፍጻሜ ወደ ፍጻሜው ነው የሚሄደው፣ ወደ ንግስናው ነው የሚሄደው፣ ወደ ክብሩ ነው የሚሄደው። ክብር ለእግዚአብሔር ይሆን። የተጀመረ ማንነታችሁ ፍጻሜውን ይገናኛል። አሜን። ክብር ለእግዚአብሔር ይሆን እና ይሄን ነው የሚናገረው። ስለዚህ የንጉስ ለልታሳም አለሁ የሚለውን ነገር በጣም ደጋግሞ ይናገራል። ይህ ሰው እንግዲህ መልእክቱን ካቀበለ በኋላ ገብተው ገለውታል። አሜን ነው ጠንቋይ ቋይ ስለማይጠቀም አሜን አስወግደውት አልፈዋል። እና የሚገርማችሁ ነገር ከዛ በኋላ የምታገኙ ዘዳግም ነው። ዘዳግም ማለት ዲትሮኖሚ ማለት ምንድን ነው? መደገም ማለት ነው። ለምን ደገመው? ብዙ ጊዜ ነገር አስተመረ ያለው እዚያ እዚያ አጥቢያ ላይ እንግዲህ አላወራውት ሊሆን ይችላል። በደንብ ባናወራቸው አለ ወደፊት ክብር ለጌታ አይሆን ሀሌሉያ እና ዘዳግም ማለት መደገም ነው። እግዚአብሔር ለምን መጽሐፍን መድገም ፈለገ? ለምን ታሪክን መልሶ ማስታወስ ፈለገ? የሚለው ነገር አብራችሁ ስታጠኑት ተራ ጉዳይ አልነበረም። ምክንያቱም ከግብጽ የወጣ ማንነት አለ። መንገዱ አርባ አመት ፈጅቶበታል በታል አንዳንድ ሰው በነገር እርዝማኔ ይረሳል። እስቲ ራሳችሁን ተመለከቱት ተመለከቱ የተስፋ ቃላችሁ ስንቶቻችሁ ትኩስ ናቸው? ዛሬ እውነቴን ነው። እግዚአብሔር ይመለስ እያለ ካላስታወሰን በስተቀር በጣም ምርጥ ምርጥ የተስፋ ቃል እኮ ያለን ሰዎች ነን። አሜን አሜን። እኔ አንዳንድ ጊዜ መጻፍተው የድሮ ደብዳቤ የድሮ ማስታወሻዎች የሳገላበት የሆነ ቦታ ላይ በዚህ ዓመተ ምህረት በ1996 እንትና የሚባል ነብይ እንደዚህ እነቃቃለሁ። አያችሁ ጽፌ ያስቀመኩታል። አንዳንዱ የረሳሁት አለ፣ ሲፈጸም ያስታወስኩት ዛሬ እንደዚህ ይሆናል አይደለም። አስታውሰ የምትጠባበቀው ሰምተህ የረሳኸው የተስፋ ቃል ፍጻሜን ያገኛል። ሰማይ እንደገና ትኩስ ያደርገዋል። አያችሁ የጠዋት ታሪካቸውን መለሰላቸው እንደገና ከ40 አመት በኋላ ከየት እንደመጡ እንዳይረሱ ምን ምን እንደነበሩ እንዳይረሱ የእግዚአብሔርን ውለታ የእግዚአብሔርን ደግነት፣ ካለቀለት ጨለማ ካለቀለት ቀንበር እንዴት ነጻ አውጥቶ ዝግ በሆነ መንገድ ላይ እንዴት ባህር ከፍሎ መንገድ እንዳሳያቸው አስደናቂ የሆነ ነገሩን ደገመላቸው። ለሁለት ፐርፐስ፣ አንደኛ ሰምቶ ይረሳን ለማስታወስ፣ ሁለተኛ ሲነገር ያልነበሩ መንገድ ላይ የተወለዱ ደግሞ አሉ። ዝም ብለው ተወልደው በቃ አሁን እኮ እዚህ ቤት ራሱ እኮ ይኖራሉ። ለምሳሌ አሁን እኛ አንዳንዶቻችሁ በቃ ከአለምን የመጣችሁት የዘፈናችሁ ነበረ ተፈልጋችሁ በብርሃን ተገኝታችሁ ነው መዝሙር የጀመራችሁት ከእናንተም የሚወለዱት ግን አለምን ያቆም ዘፈና ያቆም ምን ያቆም ነፍስ ያወቁት ከመዝሙር ነው ስለዚህ እነሱ አልሰሙ መስማት አለባቸው የሰሙ ደሞ ይረሳሉ ማስታወስ አለባቸው ስለዚህ ሙሴ የደገመው የረሳ እንዲያስታውስ ያልሰማ እንዲሰማ ለራሳቸው አጨብጭቦ ጎበዝ ተማሪዎች ክብር ለጌታ ይሁን ሃሌሉያ ይህንን ሁሉ ስርዓት በደንብ ካስታወቀ በኋላ በቀጣይ አይነት የምትመለከቱት ምንድን ነው? ጆሽዋ ወይም የሽዋ ኢያሱ ወይም ኢየሱስ የሽዋ። ምክንያቱም ኢያሱ አውራሽ ማለት ነው። የሽዋ ጆሽዋ በቋንቋቸው አንድ አይነት ነው። ኢየሱስ እንደማለት ነው። እና አውራሽ አዳኝ ማለት ነው። ስለዚህ የሽዋ ኢየሱስ ማለት ነው። ጆሹዋ ኢያሱ ማለት ነው በቋንቋቸው። ስለዚህ አውራሽና አዳኝ የሚባልን ትርጓሜ ነው የሚሸከመው። እሱም ህዝቡን ከኃጢአታቸው ያደናቸዋል ና ምን ትዋለሽ ኢየሱስ ትዋለሽ ተብሎ ለጌታዬ እናት ለቅድስት ድንግል ማርያም እንደተነገረ ማለት ነው። ክብር ለጌታ ይሁን። አሜን አሜን። ኦኬ እንግዲህ ገቡ። አሜን። ጠንቋው ምንድነው ያለው? የንጉሥ እልልታ ሰማለውን። አሜን። ጠንቋው የሰማው ምንድነው? የንጉስ ልልታ ነው። ለማን ነው ያወራው ካላችሁ፣ ዘጸአት ላይ ባሪያ ለነበረ ማንነት ነው። አሁን ህዝቡ ባሪያ ነው። አሁን ገብቷል። አሁን ተመልከቱ፣ ትንቢቱ ንጉስ ነው ይለዋል። መነሻው ባሪያ እንደነበረ ያስታውሰዋል። አሁን ህዝቡ ስትመለከቱ ንጉስ የሚባል ተስፋ ተነገረው እንጂ አልነገሰም። ገብቶ ወደ አሁኑ ዙፋ ላይ አልመጣም። ወደ ንግስና ሀሳቢ አልመጣም። ወደ አገዛዝ አልመጣም። የዛሬ ጸሎታችን ገዢ ወደምትሆንበት አሰራር ስራችሁን፣ ትዳራችሁን፣ ቢዝነሳችሁን፣ ኢኮኖሚያችሁን፣ ማንነታችሁን፣ ዘመናችሁን የምትገዙበትን አቅም የምትካፈሉበት ኃይል ያገኛችኋል። ሲ ወደ ግዛት የገባሁ ብሎ አይ፣ በጣም መሰረታዊ ነገር ነው። አያችሁ የማትገዙት ነገር ጣዕሙ፣ ዋጋው፣ ልኳ ይሳታል። ይሳታል ያልተቆጣጠራችሁት፣ ያልተጠቀማችሁበት፣ እንደ ፈቃዳችሁ ያላንበረከካችሁት ነገር ሁል ጊዜ በህይወታችሁ ቫሊዩ የለውም። ቫሊዩ የለውም። ስለዚህ ገዥነት በጣም ወሳኝ ነገር ነው። ስለዚህ ቀጥሎ የምታገኙት ከኢያሱ በኋላ የምታገኙት መጽሐፍ ምንድነው? መሳፍንት ነው። መሳፍንት ማለት ተራም ያልሆነ ባሪያም ያልሆነ ግን ያልነገሰ አይ፣ ተራም አይደለም አልነገሰምም የዘመኑ ጴንጤ ይመስላል። ወይ በደንብ አይዘምርም ወይ አንደኛውን አይዘፍንም እንደማለት ነው። በዘፈንና በመዝሙር መሀል፣ በእንትንና በእንትን መሀል ይሄ ሁሉ ዛሬ ይፈናቀላል። ይሆነ ቀጣዩን ሌቭል ታገኛለህ። አሁን መጣው ዘመነ መሳፍንት የሚባለው መጽሐፍ። ቀጥሎ ሩት ነው የምታገኙት ሩትና ዘመነ መሳፍንት በ በአይሁድ መጽሐፍ ላይ አንድ መጽሐፍ ናቸው። የሩት መጽሐፍ ምዕራፍ አንድ ቁጥር አንድ ስታነቡት መሳፍንት በሚፈርዱ በሚፈርዱበት ዘመን ብሎ ነው የሚ ጀምረው ከዘመነ መሳፍንት ታሪክ መካከል አንዱ ነው ይሄ የሩት መጽሐፍ። ስለዚህ ሳሙኤል ማን ነው ስትሉ፣ እንግዲህ ተራ ልጅ አይደለም ማለት ነው። ይህንን ከባርነት ተላቆ አልቆ ያልነገሰ ግን መስፍን የሆነ የተጀመረ ግን ያላለቀ የእስራኤልን ትንቢት ወደ ፍጻሜ ያመጣ በቀንድ ዘይት ይዞ ዘመነ መሳፍንትን ንጉሥ በመቀባት ፍጻሜ ጋር ያደረሰ ይሄ ጅምር ነገርን ወደ ድምዳሜ ያመጣ ቅባት ያለበት ሰው ነው። አሜን ናቸው እዚህ ያስባለው ዛሬ የሆነ መንፈሳዊ እጅ ይነካናል። ጅምር ነገሮቻችሁ ፍጻሜያቸውን ያገኛሉ። ካለ እሲ ተፈጸመ ብሎ ወደ ፍጻሜ ገባ። ሃሌሉያ። ይሄ በጣም መሰረታዊ ነገር በጣም መሰረታዊ ነገር ነው። ስለዚህ ይህንን ፍጻሜን ማግኘት ነው። ሳሙኤል ሲባል ተራ ልጅ አይደለም። ዝም ብላ አመጣ የታቀፈቸው አይደለም። የነገር ፍጻሜ ዝም ብሎ አይመጣም። የነገር ፍጻሜ ዝም ብለን ጎንበስ ቀና ብለን እንደው አራት አዝማኝ ዘምረን በቃ በለው ሰባቴ በለው ብለን ዘለ በለው ቁጭ ብለ በለው ብለን የምንገላገለው አይደለም። ትግል ይፈልጋል። ትግል ይፈልጋል። እንዴት ይሄ ሰው መጣ እንዴት ሳሙኤል እንዴት መጣ የሚለውን ነገር ስታስቡ ባለፈው ከሁለት ሳምንት ከሳምንት በፊት ያስተማርኳችሁ የዛሬ ጸሎታችን መነሻልኳችሁስ ነው። ወሳኙ ፖይንት ይሄ ነው። አያችሁ ምንድን ነበር እንዴት ነበር ይሄ ማነት የመጣው? ይሄ ዝም ብሎ አንድ ልጅ ጸንሶ ስለ መውለድ ብቻ እንድታስቡ አልፈልግም ይሄ የቡሊ ኪዳን ህሳቤ ነው እኔ የማወራው የአዲስ ኪዳን ማይንድ ላይ ነው ክብለ ጌታ ይሁን እንዴት ነው የተጀመረ ግን ያላለቀ ነገሬን ወደ ፍጻሜ የማመጣው ጅምሬን ና ፍጻሜን የማገናኘው እንዴት ነው እነዚህ ናቸው መሰረታዊ ጥያቄዎች መልስ የሚያሻቸው ጉዳዮች እነዚህ ናቸው ስለዚህ እነዚህ ነገሮች እንዴት መጡ ብለን ስንጠይቅ መጽሐፍ ቅዱስ እንደሚናገረው ምዕራፉ አንድ ቁጥር ሰባት ስምንት ላይ በጣም የሚደንቅ ነገር ታገኛላችሁ። ሳሙኤል ላይ ምንድነው የሚለው? እግዚአብሔር ማጸኗን ዘግቷልና፣ ጣውንቷ ደግሞም ታረጋት ነበር ንቃት ታስከፋት ታሰቃያት ነበር ይላል። አሁን ተመልከቱ፣ የዘጋው እዝጌር ነው እዝጌር በዘጋው ደግሞ አጠገቧ የምታላግጥ እንደነበረች መጽሐፍ ቅዱሳችን ይናገራል። አሁን የነበራችሁ ሰዎች እንደምታስታውሱት በዘጋ እጁ እስኪ ከፍትልህ ድረስ በጀመረ እጁ እስኪ ጨርስህ ድረስ የመሃሉን ቻሌንጅ፣ የመሃሉን ውጣ ውረድ እንዴት እንለፈው እንዴት፣ እሱን ነው ዛሬ ሀይል የምንቀበለው። በቃ አንድ ነገር እርግጠኛውን የጀመረህ እግዚአብሔር ስለመሆኑ ብቻ እርግጠኛውን ለዛለ እሱ ሰብሮናል እናሉ በሌላ ወገሻ እንጠገንም አሉ። በነካጁ ይጨርሰናል፣ በጀመረጁ ጉዳያችንን ወደ ፍጻሜ ያመጣዋል። ሃሌሉያ እስከኔ በኋላ በሉት ጅምር ነገሮች የፍጻሜን አገኙ በለው። ሃሌሉያ አስተውላቸዋል ያገኛሉ። አላልኳቸውም? ኦልሬዲ ትገናኛላችሁ ክብል ለእግዚአብሔር ይሆን። ምክንያቱም እምነት አሁን ስለሆነ፣ ሃሌሉያ ስለዚህ የመጀመሪያው ነገር ምንድን ነው? አንዳንድ ጊዜ ፈርዖን የለም ባርነት የለም ጭቃ ማብኳት የለም ዱባ ቲማቲም የለም። እርሻን ያለው የአማርን ትገዛ አለ እንደፈለግ ትሆናለ። የሚነዳ ክፉ እረኛ የለም የተቀባ ሰውን ያለል እንዲት ሆኑና፣ ኮንፈርት ዞናችሁ ቀጣዩ ቀጣዩን ምዕራፍ ትኩረት እንዳትሰጡት ይዋጋችኋል። የብዙ ሰዎች ያለመጨመር ችግር ምንድን ነው ካላችሁ በያዙት መርካታቸው ባሉበት መርካታቸው ነው። ስለዚህች ሴት መጀመሪያ የተገናኛት ምንድን ነው? ምንም ባትወልድ ከአስር ልጅ እኔ ይበልጥልሻለሁ አይዞሽ የሚል ኮንፈርት ዞን አላት። ማን ባሏ። ዛሬ እግዚአብሔር ይረዳናል፣ አይደለም ክፉ ቀናችንን ምቾት ሰጥቶ ከአላማ ያቀዘቀዘንን ኮንፈርት ዞን ሁሉ አልፈነው እንሄዳለን። እውነቴ ነው። ምቹ ቀኔ እግዚአብሔር ያወራኝን ካልመሰለ የተስተካከለ ምቾቴ፣ አሁን የሚሰማኝ ድሎት እግዚአብሔር ያወራኝን ውበት ካልመሰለ ይዘለላል፣ ይታለፋል ይመጣል ይተዋል። አሜን ናችሁ? ይሄ ክብር ለእግዚአብሔር ይሁን። በቃ ይስሐቅም ቢሆን ይተዋል፣ ይተዋል። ስለዚህ ዛሬ ኮንቨርት ዞናችን ሁሉ አይደለም ክፉ ዞናችን፣ ኮንቨርት ዞናችን ሁሉ ይረበሻል። ይሄ ማለት ጀግናት ሲንጨከን መጠጥ ያለ ጴንጤ ይጠይቃል። አሜን ናቸው ወይ? አንዳንዱ መነካካት አይፈልግም። በቃ ኮንፎርት ዞን ጋር ሲደርስ እሰይ ስለተሰመረ በቃ አግሪመንት ይፈራረማል። አት ነካህም፣ አትነካህም፣ አትኩስም፣ ምን አይደለም። እንዲህ የሚባል ነገር የለም። ከፖለቲከኛ ተማሩ። ዘላቂ ወዳጅ የለም ነው ይባላል። ሁሉ ነገር ከጥቅም አንግል ነው የሚታዩ። ስለዚህ ጥቅምን አይተ ነው መዋጋት ያለባችሁ። አሜን ነው ራሜን በሉ። አሁን ብዙ ጊዜ ይሄ እንደው ነው ቴዎሎጂው ትንሽ የገባን ይመስለኛል፣ ግን ዲሞሎጂው የገባን አይመስለኝም። አስተምረ ክርስቶስ ገብቶናል ብዬ አስባለሁ። መቼም መቼም ደጋግመን እያወራናችሁ ን ያለ ነው። ትንሽ ግን አስተምሮተ ሰይጣን የገባን አይመስለኝም። በቃ ሴጣን ማለት የሚያቃዣው ጨብራራ የሚያረገው ገብቷችኋል። ጠዋት እያወጣ ሌሊት የሚያስገባው በሁለት እግር ጠዋት ወጥታ አረቀ ግቶ በአራት እግር የሚመልሰው እንደዛ አርገን ብቻ ነው የምናስበው። አይደለም የሚያንድ ላቅቅም ሴጣን አለ አጸሊ ቸርች አትሂድ እንጂ ስራ ይከፍትልሃል፣ ሱቅን ያንበሸብሸዋል። እንደውም ጭራሽ ገብተዋል ሱቅ ለመዝጋት ጊዜ እስከማይኖርህ ድረስ ለምን አበረከተው ካል ገንዘብ እየተቀጠቀ ለጸሎት ቢዚ፣ ለቸርች ቢዚ፣ ለአምልኮ ቢዚ። ብር ሰጥቶ ዋናውን ይቀመሃል። ይሄ ኮንፈርት ዞን ነው። አሜን ናችሁ። የትኛውም ምቹ ቀኖቻችሁ ለጸሎት የማያነቃቋችሁ ከሆነ አሜን ነው። ወይም የትኛውም የተስተካከለ የመሰላችሁ ሁኔታዎቻችሁ ለቅድስና ካላነቃቃችሁ ከቅዱሳን ጋር አብሮ ለማምለክ አቅምና ድፍረት ካልሰጣችሁ፣ ወደዚህ ስትመጡ ደስተኝነት ካልተሰማችሁ፣ የሆነ ቀስቃሽ ነገር ከፈለጋችሁ፣ የሆነ ነገር ይሆናል፣ እንዲህ ይሆናል፣ ይነዳል እሳቱ ምናምን ካልተባለ በስተቀር ለመምጣት የምትፈተኑበት ከሆነ ይሄ ኮንፈርት ዞን ነው። መመታት አለበት። እግዚአብሔር ይምታው። እኛን አርክቶ ለዝጌር ያንቀረፈፈ ክፉ ተመታ፣ በቃ ተወሰደ። ብኩ ማለት አንድ ሰው አመለጠ የሚባለው ሲገባው ነው። የሰው ኃይሉ ነው፣ ኖሌጅ ነው። ከገባህ ክብር ለጌታ። ለምሳሌ በጨለማ ስት ሄድ የሆነ ቦታ ክፉኛ እንቅፋት ከመታ፣ በሚቀጥለው ቀን እርግጠኛ ነኝ አይመታህም። አሜን። ነው ሰጥቶ አንቅቶሃል። ከዛ በኋላ በእግር ብቻ ትሄድም፣ በእውቀትም ጨምር ትሄዳለህ። ክብር ለእግዚአብሔር ይሁን። ስለዚህ አሁን አንድ እውቀት ከተናል። ለመለኮት ያበረዳችሁ ግን ለእናንተ የተመቸ ነገር ካለ ከእናንተ ተወሰደ፣ ይህ ማመን አለባችሁ። ህልቃና እሱን ነበር ብያችኋለሁ። ሁለተኛው ግን በሴት ህይወት ላይ የነበረው ምንድን ነው? ደጋግ፣ የእግዚአብሔር ደግነት ያረጠባቸው፣ የእግዚአብሔር መልካምነት ያነቃቃቸው፣ እናንተ በተዘጋችሁበት ተመሳሳይ ዚል ላይ ከፈት ከፈት ያደረገላቸው። አንተ አንድ ማለት አቅቶ ሰባት የደረሱ ሰዎች አሉ። እነሱ ደግሞ ገብቶሃል፣ በቃ እኔን የረዳ ይርዳህ ማለት ሲገባቸው በህይወት ላይማ የሆነ ችግር ቢኖር ነው እንጂ እያሉ በከፍታቸው ቁልቁል የሚራገጡ ደግሞ እነ እህት ፍናና አሉ። እኛ ጭር ስለሌሉ ጌታ የተባረከ ይሁን። እንዳይመጡ መዝጌር ከበር ይመልስልን። ምቀኛ መንፈስ ገብቷቸዋል። ጌታ ከፍ ባረጋቸው ቁጥር ቅዱሳንን ቁልቁል የጎሪጥ የሚያዩ ክፉ አይኖች የተመጡ የሆነው እነዚህ ደምላጩ ይሄ ለእናንተ ማስጠንቀቂያ ነው። እግዚአብሔር ምሮአችሁን ሲያስተካክል ከፍታ ስት መጡ ተደማጭነት ስታገኙ አያችሁ፣ እናንተ ባላችሁበት ሚዛን ላይ መድረስ አቅም ያቃታችሁ እዝገል ለዓላማው ያዘገያችሁ እዝገል አላማው ያቆያችሁ ሰዎች ከመርዳት ይልቅ ማገዝ ይልቅ ቁልቁል እንደፈናና ከመራገጥ በከፍታችሁ ሰዎችን ቁልቁል ከፍታችሁ ቁልቁል ለምናገር ድፍረት እንዳይሆናችሁ እግዚአብሔር ይርዳችሁ። በሀገራችን እዛ ድሬዳዋ ያው እንደምታቁት ነጻ ሀገር ነው። ና አንድ ቀን አንድ መጋዘን ያለ የባለ መጋዘኑ ሰውዬ ወደ መጋዘኑ ሲገባ በራፍ ላይ ተጋድሞ እዛው መጋዘኑ እየተሸከመ የሚሰራ የሚቅም ሰውዬ ነበር። ና ተነስ ብሎ ዘብጦት በእግሩ ገባ እና ምን አለው? ቡሩምኛን ያወራው ሲሚቲ ከነደወያል ከሲከኔቱ ነደወያል ምንድነው? አንተ አይደለም የመታኸኝ የሰጠህ ነው የመታኝ አለ። ከፍ ስትል አፍን ከፍተሃል ደካሞች ላይ ከፍታህ በእግዚአብሔር መታገዝህ ከጨለማ በክርስቶስ ታገዘ ወደ ብርሃን መምጣት፣ የኑሮ መስተካከል፣ የነገሮች መቀናት፣ የሰበሰብከው መከማቸት ለጊዜው በእግዚአብሔር ፕሮግራም ያነሱ የመሰልሁን እነሱን ቁልቁል ለመናገር ደፋፋር ቃል ለመናገር ድል ሰጥቶ ይሆን ያቸው ከፍታችሁም ጠላታችሁ ሊሆን ይችላል። እዮምን ተመለከቱት። ባለኝ ጊዜ አለ ለእውሩ አይን ነበርኳል። አልታበይኩም፣ ቁልቁል አልረገጥኩትም። አለኝ ብዬ ተሳክቶልኛል ብዬ ተደማጭ ነኝ ብዬ ቁልቁል ወደ ውሃ ቀጠነ ብዬ ምን አረግኩም፣ ሌሎ ታናናሾችን አልረገጥኳቸው። ምክንያቱም እግዚአብሔር እንደከፍ እንደዘጋ ምን ያደርጋል? ይከፍታል። አያችሁ፣ አንዳንዴ መዘጋታችሁ ብቻ አይደለም እግዜር ከፍትፍትም ሲያረግ መጠንቀቅ አለባችሁ። ከፍ ባረገ ቁጥር ከኔ አይደለም ከሱ ነው። ዝቅ ያለ ስታገኝ፣ አይዞ፣ እኔም እንዳንተ ነበርኩ እግዚአብሔርን የረዳኝ ተስፋ ትኩረት ተጣበቅ የሚል ወንድሞች ስላችኋል። ሙሴ ያዘዛቸው እናንተን እግዚአብሔር ባሳረፋችሁ ጊዜ ወንድሞቻችሁን አስቧል። አሜን ነው። ባሳረፋችሁ ጊዜ የመጀመሪያውን እርስ በወረሳችሁ ጊዜ ወንድሞቻችሁን አግዟቸው በቃል ያርፍ ያለው አይ ዶንት ኬር ከማለ ስንፍና ተጠንቀቁ፣ አለ እግዚአብሔር። ግዛታችሁን ሙላታችሁን፣ መከፈታችሁን እንደ እግዚአብሔር ፈቃድ የሚገዛ ጠቢብ አእምሮ ይስጣችሁ። ሃሌሉያ! ክብር ለእግዚአብሔር ይሁን። እስኪ ከፍ ላለው በሉ፣ ከፍታዬ ዝቅ ያሉትን ለማገዝ፣ ለማጽናናት፣ ለመርዳት አውለዋለሁ። ቁጣ ፍናና ገን ትወጋት ነበር። አያቸው በየአመቱ ይገናኛሉ። ዛሬም ዜሮ ነሽ ትላታለች። ቁጥር አራት ትላለች። በሚቀጥ በየ ሁለት አመት ነው የሚሄዱት ለመሰዋት። በአንድ አመት ታረግዝና በሚቀጥለው ወልዳ የአንድ አመት ቦቅል ላይ ዘተመጣለች። አሁንም ዜሮ ነሽ ሁ አምስት ቤት ትላታለች። በቃ ሴትየዋ በደስታ ቤት ታስለቅሳታለች። በደስታ ቤት ወዳጆቼ ሰው እንደ ወደጁን እጁን ያልቅስ፣ ጎረቤት ገልምጦት ያልቅስ፣ ስራ ቦታ አልሳካ ብሎት ያልቅስ። እንዴት ሰው ቸርች መጥቶ ይወጋል? እንዴት በሚዘመርበት ቤት ይወጋል? በቤተ መቅደስ ምን ታረጋት ነበር ታበሳጫት ነበር። እያችሁ አንዳንዴ የአንዳንድ ሰዎች ይወጥ እዝጌር ፊት ብስጩ ያደርጓቸዋል። እውነት ይምላችሁ ተሳስች ያለው ጌታ ሆይ ቆይ ብላችሁ አታውቁም። እንግዲያው እውነት አለ። የሚወራው መድረክ ላይ አንዳንዴ እንዲህ ብያቃለሁ። ጌታ ሆይ እነንትና ከእኔ የተሻለ የሰጥሁ ልብ ምንድን ነው ሲ ንገረኝ ያልኩት ጊዜ ነበር። እነሱ ጋር ያገኘኸው እኔ ጋር ያጣኸው ምንድን ነው? አየ ያሁና ዛር እኔ በህይወት የሆነ ችግር ቢኖር እንጂ ይለዋል ቢኖር እንጂ በፍጹም ጣቅ ታረጋት ነበር። ፍናና መንፈስ ተመታ። መቼም ያው ሁሉም መንፈስ ላይ እያሳበብን ሰው እየፈራን እኮ ነው። እና ፍናናዎች ረፉ አሜን። ክብለ ጌታ አይሆንም። ሀሌሎያ ሶስተኛው የኛ ነው። ትንቢታችን ስብከታችን መልእክታችን፣ አያችሁ ገርጣ ከሳ ላለው ሁሉ ምናመጣው ዘንጦ ቁልፍ እያሽከረከረ ለመጣው ምናወራው ነገር አባይ የሆነ አመለካከት መድረኩ ላይ ያለን ሰዎች አያችሁ፣ ለሁሉ ከመለኮት ሰምቶ መልእክትን ማካፈል መቸገር ገብታችኋል በሳንቃው ፊት ቆሞ ይመለከታት ነበር። ወደ መቅደስ ገብታ ታለቅሳለች፣ ታጸልያለች። የልቧን ሐዘን በቃላት አለም ዝም ብላ ከንፈሯን የሚነቃነቀው የምታወራው ለካህኑ አይደለም አያችሁ የምታወራው ከአፍ ብቻ ሳይሆን ከጆሮ ለሚሰማው ነው። አያት አያትና፣ ሰውየው እንደዚ አይነት ጸሎት በዘመኑ አይቶ አያውቅም። ለመሰላችሁ ካህን እያለ ታቦት እያለ መንፈሳዊ አለም የደረቀ ነው። መዝሙር አለ እንጂ ተዘማሪው ጌታ የለም። በዛ ዘመን ከዳን እስከ ቤርሳቤ እግዚአብሔር ቃል ብርቅ ነው። ቸርቹ አለ እንጂ ክብሩ የለም። መነካቱ የለም። መለወጡ የለም። አያችሁ የእግዚአብሔር ጽድቅ ታጥቆ መውጣት የለም። ስለዚህ ተቀጣጥሎ መጸለይን ሰውየው ከረሳ ስንት አመቱ አርባ ምና ምን አመት አልፎታል። በአስራ ዘጠኝ ሀምሳ አራት ረስቶታል፣ ሰውየ ረስቶታል። ሰው ስለዚህ አያትና እንደዚህ የሚቀጣጠል እንደዚህ አይነት ሰው ካለ እዝጌር ፊት ድፍት ብሎ ረጅም የሚቆይ ሰውየ ካለ የሰከረ እንጂ ጤነኛ ሰው ና ያደርገውን በቃ ነካ ነካ አድርጎ ወደ ቢዝነሱ ይሮጣል እንጂ በምንም ታምሬ ስጥት ያለ አማኝ ቅጥልጥል ያለ አማኝ ብጥጥ ያለ ጴንጤ አሜን ናቸው ሲያይ ኮንፊውዝ ሆነ። እንደዚ ያለ እንደዚህ ዘንድሮ ይሄ ሰከረ መሆን አለብን እንጂ ፋሽኑ አልፏል አይነት ቢጤ ነው የሚላ። ሴትዮዋ የእኔ የኔ እህት አለና ይሄ ስካርሽ የሚያበቃው መቼ ነው? ደሞ ልክ የሚያውቁን ይመስላል ሁሌ በየቀኑ እየሰከረች ገብቷቸዋል። የሆነ መንገድ ላይ እየተላለፉ ይመስል አይቷት እኮ አያውቅም። መቼ ነው የሚበርድልሽ ይላት። መቼ ነው ይሄ ስካርሽ የሚያበቃው? ማለት ቋሚ ሰካራም ነሽ እያላት ነው። አያውቃትም። ብድግ አለች እሷ አሜን ናቸው። ገብቷታል። ይሄ ሁሉ ጣጣ የት ነው ካላችሁ በዘጋጁ ምን እስኪ ያረግ እስኪ ከፍት ባለው መሀል ላይ ነው። በርታ ብራዘር፣ እዛ መሀል ላይ ዋጋ እየከፈልክ ነው። አይዞ ጌታ ይረዳሃል። በዘጋጁ ይከፍተዋል፣ በአቆመው ልክ ያስጀምረሃል። ሀሌሉያ፣ ይረዳኛል በሉ። ተስፋ አትቁረጡ። የመሀሉ ተስፋ ያስቆርጣችሁ። ክብር ለእግዚአብሔር። ይሆን የማመን አለባችሁ የአባቴ ልጆች አት ዘ ኤንድ እኔ እንደምታሰባ ሰካራም አይደለሁም ግን፣ የልብ አዘን ያለባት ሴት ነኝ። ሙግት አለኝ። ለምንድን ነው የሁሉ የልብ ሙግት የፈለጉ ካላችሁ የሚወጣው ሰንበዴ አይደለም። የዝም ብለ የኔ ቤት የሆነ ሰው እያለ የሚወጣው የታሪክ አንጓ ነው የሚወጣው። የሚወለደው ሳሙኤል ነው። አንዳንዴ ሰባት ወልደው በስም የማይታወቁ ናቸው። ሰባት ወልዳለች ታሪክ የሌላቸውም በእግዚአብሔር እ ሪደምሽን ፐርፐዝ የሚባል ነገር አለ። ከዘፍጥረት ፍጥረት ውድቀት ጀምሮ እግዚአብሔር እስከ ቀራኔው ድረስ የሄደበት መንገድ ሪደምሽን ፐርፐዝ ነው። የወደቀውን ዓለም የማንሳት ፐርፐዝ ነው። በዚህ ፕሮሰስ ውስጥ የፍናናን ሰባት ልጆች አታዩአቸውም፣ አታዩአቸውም። ግን አንድ ልጅ አለ በሩቅ የሚመጣውን በእስራኤል የሚነግስ ሁሉ በሩቅ የሚያስረዳው ኪንግ የሆነውን የነገስታት ንጉስ የሆነውን ክርስቶስን ነው። አያችሁ፣ የተቀባ ንጉስ እሱን የሚወክል የመጀመሪያ ስራ ይዞ የመጣው የተገለጠው ማን ነው? ሳሙኤል ነው። ለምን ይሄ ትግል መጣ? አካልክ የሚወለደው ተራ ስላልሆነ ነው። ለምንድነው? እንደው የኔ ነገር ዲጨለማ በዛው መንገጫ ገጭ በዛው አቁም ቀጥል በዛው ምናምን ካላችሁ፣ ከሞን ተስፋ ስላለው ነው የምትወልዱ ተራ ስላልሆነ ነው። ሃሌሉያ ባለፈው ነግሬያችኋለሁ። አለም አለ መውለድ መዘጋት ማለት መረሳት አይደለም፣ መጠበቅ ነው ብያችኋለሁ። መጠበቅ ነው፣ መጠበቅ ነው። ለምን አንተ የምትወልደው የእሱ ባልሆነ ዘመን ላይ እንዳትወልድ፣ በማይሰማህ ጆሮ እንዳትናገር፣ አሜን ነው ለአንተ በተዘጋጀ ሲዝን፣ በሚያደምቅ ሲዝን፣ ትኩረት በሚሰጥ ትውልድ መካከል እግዚአብሔር ሊገልጥ ሲፈልግ ያንን ከማይመስል ዘመን ያስመልጠሃል። ዘሴምቱ ጆሴፍ ሰውየው ረሳው። ለምንድን ነው የስንቱ እየታወሰ የእኛ ነገር የሚረሳው በቂ ምክንያት አለው ለመነጫ ነጭ ሰው በቂ ምክንያት አለው እሪ ለማለት ነገር ግን እግዚአብሔር ጤነኛ ነው ያውቅ ነበር እንደ ወጣ ቢያስፈታው ኖሮ ሰውዬው ቡትቱን አሸክሞ አሽክሞ ወደ በኩርቱ ፎጣውን በብርድ ልብሱን ይዞ ወደ አባቱ ቤት ነበር የሚሄደው። ለምን አዘገየው ካላችሁ እረስቶት አይደለም። በዮሴፍ የሚፈታው ህልም እስኪታለም ድረስ ነው። አያችሁ እግዚአብሔር አንዳንድ ነገሮችን ዘግቶ ያቆየ ባንተ የሚፈታው ህልም እስኪታለም ባንተ የሚሰራው ስራ እስኪሰራ። ሃሌሉያ ነገሮቻችሁን ያቆማል። ኤካ ሮዳ ሳካቸው ፓያስ